ዶክተር ዳንኤል ይፈታ ዶክተር ዳንኤል ይፈታ፣ ጤና ባለሙያ ማሰር ሐኪሞችን ማሳደግ ሐኪሞችን ማሳደግ በሀገራቸው እንዳይኖሩ ማድረግ በትውልድ ላይ መቀለድ ነው። የነውር ጫፍ ነው የነውር ጫፍ ነው። ዓለም የኢትዮጵያ ሕዝብ ድምጻችን ቢሰማ ድምጻችን ቢሰማ እንማጸናለን። ጥያቄያችን ሳይመለስ ጥያቄያችን ሳይመለስ በምንም አሸማቀቅ በምንም አሸማቀቅ ወደ ኋላ አንልም ወደኋላ አንልም ወደኋላ አንልም። ጥያቄያችን ጥያቄያችን እስከመጨረሻው ጥያቄያችን እስከመጨረሻው የምንሞትለት እንጂ የምንሞትለት እንጂ የአንድ ሰሞን ግርግር አይደለም የአንድ ሰሞን ግርግር አይደለም። የጤና ባለሙያውን ጥያቄ ያደራጀው ያደራጀው የሚመራው የሚመራው እራሱ እራሱ ጤና ባለሙያው ነው ጤና ባለሙያው ነው፣ የፖለቲካ አይደለም።